ከእግዚአብሔር ቃል አንድ ክፍል አነባለሁኝ። የማነበው የእግዚአብሔር ቃል ክፍል ማቴዎስ ምዕራፍ 11 ቁጥር 26። ይህን ክፍል በጌታ በኢየሱስ ክርስቶስ ስም አነበዋለሁኝ። አሁን አባት ወይ ፈቃዱ በቢት እንዲህ ይሆናልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድ ወልድን የሚያውቅ የለም ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን አውቅ አብን የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ! ከእኔም ተማሩ እኔ የዋህ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። እረፍት የሚገኘው በኢየሱስ ክርስቶስ ብቻ ነው። እናንተ ደካሞች ሸክም የከበደባችሁ የከበደን ሸክም ሊያሳርፍ የሚችል የእረፍት አምላክ የሆነው ኢየሱስ ክርስቶስ ብቻ ነው። ምክንያቱም እናንት ደካሞች ሸክማችሁ የከበደባችሁ ወደ እኔ ኑ ስላለ የእኛ ኃላፊነት ወደ እርሱ መምጣት ነው። እናንት ደካሞች ሰዎች ስለሆነን በብዙ ድካም፣ በብዙ መከራ፣ በብዙ ችግር ልናልፍ እንችላለን። ነገር ግን የችግር ሁሉ መፍትሄ ያለው አምላክ፣ ድካምን የሚያወረታ አምላክ፣ ድካምን የሚያስወግድ አምላክ እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ ስላለ ይህ የሚያሰርፍ አምላክ ኢየሱስ የረፍት አምላክ ስለሆነ እረፉ፣ እኔም ደግሞ አምላክ እንደሆንኩኝ እወቁ ስላለን ድካማችን ይዘን ወደ እርሱን መቀረብ እናርፋለን። ቁጥር ሃያ ዘጠኝ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። ቀንበር አለው። ሰው ቀንበር አለው። የብዙ ነገር ቀንበር አለው። አንዳንዱ የኃጢአት ቀንበር ነው ያለው፣ አንዳንዱ የባህል ቀንበር ነው ያለው፣ አንዳንዱ የስርዓት ቀንበር ነው ያለው። ብዙ የተለያዩ ቀንበሮች ስም መጥራት እንችላለን። ነገር ግን ከዚህ ሁሉ ቀንበር ነፃ ሊያወጣ የሚችለው የኢየሱስ ክርስቶስ ስም ብቻ ነው።

በላያችሁ ተሸክመዋል። የኢየሱስ ክርስቶስ ቀንበር ቀላል ቀንበር ነው። የእኛ ቀንበር ግን ከባድ ቀንበር ነው። የሞት ቀንበር፣ የኃጢአት ቀንበር፣ የጨለማ ቀንበር ስለሆነ እኛ ልናነሳው አንችልም። ይህን ማንሳት የሚችለው የትንሣኤ አምላክ ኢየሱስ ክርስቶስ ብቻ ነው። ቁጥር 26 አሁን አባትይ ፈቃድ በፊት እንዲሆናዋልና ሁሉ በአባቴ ዘንድ ሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድን ሊገልጥለት ከሚፈቅድ በቀር አብን አያውቅ። አብን መግለጥ የሚችለው ወደ ምድር የመጣው ጌታችን ኢየሱስ ክርስቶስ ብቻ ነው። ምክንያቱም ይህን ያለው ራሱ ስለሆነ ወደ እርሱ የመቅረብ ኃላፊነት የኛ ነው። ሊገልጥልን ደግሞ የእርሱ ፍቃድ ነው። ምክንያቱም ገልጥላችኋለሁ ስላለ እግዚአብሔር ራሱን የሚገልጥ አምላክ ስለሆነ ባለንበት ስፍራ ይገለጥልናል። የእኛ ብቻ የልብ መከፈት ጉዳይ ነው። ልባችን ከከፈትን ከቅድሙ ቀንበር ነፃ ወጥተን እግዚአብሔር በብርሃኑ ሊገለጥልን፣ በትንሳኤው ሊገለጥልን ዝግጁ ነው። ምክንያቱም መጽሐፍ ቅዱስ መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው ስለሚል እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እረፍት የምናገኘው በእርሱ ነው። ከእኔም ተማሩ ከእኔም ተማሩ፣ ቁጥር 29 ። ሁለተኛ ትምህርት የሚገኘው ከእግዚአብሔር ቃል ብቻ ነው። ሁለተኛ ትምህርት የሚገኘው ከኢየሱስ ክርስቶስ ብቻ ነው። እርሱ ነው ዋናው አስተማሪ፣ ትምህርቱን ደግሞ የምናገኘው ከቃሉ ነው። ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና፣ ለነፍሳችሁ እረፍት ታገኛላችሁ። ሰው ለነፍሱ ምንም እረፍት ማግኘት አይችልም። የነፍስን እረፍት መስጠት የሚችለው ኢየሱስ ክርስቶስ ብቻ ነው። ቀንበር የልዝብ ሸክሜም ቀሊል ነውና የእኛም ከባዱን ቀንበር አስወግዶ የእሱን ቀላል የሆነ ቀንበር የእኛን ከባድ ሸክም አስወግዶ የእሱ ልዝብ የሆነ ሸክም እንደሚሰጠን ስለዚህ፣ እናንተ ደካሞች ሸክማችሁ ወደ ክብ የከበደባችሁ ወደ እኔ ኑ ስላለ ወደዚህ የሚያሳርፍ አምላክ የትንሣኤ አምላክ ህን መጣ ያስፈልጋል። ምክንያቱም እናንተ ደካሞች ሸክማችሁ የከበደባችሁ ወደ እኔ ኑ ያለን የትንሣኤው አምላክ ነውና በሕይወታችን ያቃተን ነገር ሁሉ ሊያስተል የሚችል አምላካዊ ኃይል መለከታዊ ኃይል በእኛ ሊገልጽ ይችላል። ምክንያቱም እርሱ ሁሉን ቻይ ስለሆነ ኢየሱስ ክርስቶስ ጌታ ነው። የጌቶችም ሁሉ ጌታ ነው። የነገስታትም ሁሉ ንጉስ ነው። አሜን።